በህንድ የተከሰከሰው አውሮፕላን እንግዲህ አንድ ሰው መትረፉ እየተነገረ ነው የሚገኘው። ከህንድ ተነስቶ ወደ ለንደን ነበር ጉዞውን የሚያደርገው። ሮይተርስ አሁን ባወጣው መረጃ መሰረት እንግዲህ አንድ ሰው ተርፏል ተብሏል። ይሄ ሰውም ስሙን አውጥተውታል የተቀመጠበት 11 ኤ የሚባለው ቦታ ላይ ነበር ተቀምጦ የነበረው እና እንግዲህ አሁን በተወሰኑ ጉዳቶች ደርሶበት ወደ ህክምና ተቋም ተወስዷል ብለዋል ዘ ሂንዱ ታይም የተባለው መጽሄት ደግሞ እንደገለጸው የተረፈው ሰው እንግሊዛዊ መሆኑን እንዲሁም ስሙ ደግሞ ቪሽዋሽ ኩማር ራሺም ይባላል ተብሏል እና ይሄ አስገራሚ ነው ይሄ ሰው መትረፉ ወዲያውኑ ወደ አካባቢው ወደሚገኝ ከሆስፒታል ተወስዷል ተብሏል። ድምፅ ማውጣት ስለቻለ የተወሰነ ኢንተርቪው አድርገውት ነበር እና በዛ ንግግሩ ላይ ምንድነው ያለው? አውሮፕላኑ በተነሳ በ30 ሰከንድ ውስጥ ከፍተኛ የሆነ ድምፅ አየር ላይ ሰማን ነው የሚለው። ወዲያውኑም ደግሞ አውሮፕላኑ ተከሰከሰ፣ ፈነዳ የሚል ነገር ተናግሯል። ራሺም ቀጠል አድርጎም ይሄ የተረፈው ሰው ማለት ነው ለሂንዱስታኒ ታይም ነው ይህንን ደግሞ የገለጸው ምንድን ያለው እኔ ወደ ህንድ የመጣሁት ቤተሰቦችን ለመጠየቅ ነው። ተመልሰን ደግሞ ወደ ዩኬ እየተጓዝን ነበረ። ከእኔ ጋ ወንድሜም አብሮ ነበረ ሲል ተናግሯል። እና ወንድሙ እንግዲህ በአሁን ሰዓት አንድ ሰው ብቻ ስለተረፈ እሱም ሕይወቱ አልፏል ማለት ነው። እስካሁን ድረስ አስክሬናቸው የተገኙት ሁለት መቶ አራት ነው። ነገር ግን በአውሮፕላን ውስጥ የነበሩት 142 ሰዎች እንደነበሩ ይታወቃል። ከዛም በላይ ሊሆን ይችላል ተብሎ ነው የሚታሰበው። የአውሮፕላኑ ብቻ ሳይሆን የወደቀበት ወይም የተከሰከሰበት ቦታ ደግሞ ዶክተሮች የሚኖሩበት የሆስፒታል አካባቢ ሆኖ ዶክተሮች መኖሪያቸው አካባቢ ላይ ነው የወደቀው። ስለዚህም እዛማ አካባቢ እንግዲህ ከፍተኛ ጉዳት ደርሶ ሊሆን ይችላል ተብሏል። በዚህ ጉዳይ ላይ አዳዲስ መረጃዎችን እንደገና ይዤላችሁ እመጣለሁ። እስከዛው ድረስ ሼር ማድረጋችሁን፣ ላይክ ማድረጋችሁን እንዲሁም ፎሎ አድርጉ ቶሎ ቶሎ መረጃ እንዲደርሳችሁ